ብላብላለኝ ብላብላለኝ ሸንኮራ ገዳያነኝ አለ ጉዲያ። ይሰማም እኮ እያደር ማለት ነው። ሰርጉ በፊት ቡናው በኋላ፣ ቡናው በፊት ቁርሱ በኋላ፣ የተዘዋወረ ዘመን ላይ ነው የደረስ ነው። ኑስጢን ብላ ኑስጢን ብላ ኑስጢን ብላ እየበላን አሪፍ አሪፍ ወሬ ላውራችሁ። ቁርሱ በፊት ቡናው በኋላ የሆነ ሰርግ የሆነ ዘመን አልኳችሁ። ጉር ነው የልጅ ጨዋታ አድርገው ሰርጉን ቀሩ ማለት ነው። ልጅም በሆድ ተጠንሶ ወይዘሮ ሩታ እና ብርሽ አሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም፣ እንዴት ናችሁ? ለቻናል ያድግስ ሲሆናችሁ፣ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። እናንተ መሽም ነጭ ነጫን ጥሩ ጥሩውን የሚያወራ ሰው አታበረታቱም ማለት ነው። አበረታቱኝ። ቅንነት ለራስ ነው። ኑ እንግዲህ ዛሬ እቺን የመሰለች ምግብ እየበላሁ ላወራችሁ። ተወድጃለሁ ተገድጃለሁ ፈቅጃለሁ ማለት ነው። እና ቡናው በፊት ቁርሱ በኋላ የሆነ ትዳር መጨረሻውን ማያምር መጀመሪያውን ማያምር ማለት ነው። ምክንያቱም አሁን አብርሽ በቃ በፊት ፍቅርን ቲነዲያ እንደ በግ እንደ ከብት ፍቅር ፍቅርን ትቶ ድሞ ሩታን ቲነዲያ ቲነዲያ፣ አሁን ሩታ ትታረግዝ ትቷት ወዴ ሌለኛቱ ዘንዴዴ ማለት ነው። ተመልከቱ ወዴት እየሄድን ነው ነው። አረ ዝምላችሁ፣ ይሄን የመሰለ ምግብ ይሄን የመሰለ ውሃ እየጠጣችሁ ጎመን በጤና እያላችሁ እየዘፈናችሁ ኑሩ። ያለርሚያችሁ ወንድ ጋ ፍጥጥ አትበሉ፣ ያለርሚያችሁ ሴት ጋ ፍጥጥ አትበሉ። ለቂጡ ባንት ለቂጡ ሱሪ የሌለው ሴት አመረው ይባላል በአገራችን። እና መጀመሪያ ለቂጣችሁ ባንት ሶስት አራት ቅያሬ ቀይሩ ሚስት ጋር ተምትሮጡ። አዎ ሴትቱ በባል ዘንድ ወድጃለሁ አፍቅሬሀለሁ እያልሽ ተምትሮጭ ለቂጥሽ በአንተ 3 4 ቅያሬ ይኖራችሁ። አዎ ይሄ የኢትዮጵያ ብር እኮ ወዴት እንደሚነዳችሁ ሁሉ አቅጣጫ ሁሉ አስክሯችኋል። ታበሉ ታጠጡ አስክሯችኋል። የኢትዮጵያ ብር ወዴት እንደሚነዳችሁ ምን እንደምትሰሩ ምን እንደምታረጉ አታውቁትም። አስክሯችሁ ማለት ነው እና ዛሬ ያው እንግዲህ ቤተሰብ ጥታውን ብትሄድ ብትጣላውን ብትሰርበውን ብታመነጫጭቀውን ቤተሰብ ያው ቤተሰብ ነው። ጣት ገማ ተብሎ ተቆርጦ አይጣልም። አይደለም ሩታ፣ አብርሽን አፍቅራ ወዲያ ቤተሰቦቿን ጥላ ቡታ ጅራ ድረስ መታ። ዛሬ አብርሽ ትቷት ወደ ሌላ ቱ ዘንድ ትሄድ ቤተሰቦቿ ናቸው ያሏት የሩታ ማለት ነው። ጎኗ ሆነው አብሽሪ፣ ጠንክሪ፣ ማን ነው እንዱ አካች ዘራፍ ሚስቴን ወሰድ ያተበራፍ ማን ነው ልጃችንን የሚነካው እያሉ በተለይ በተለይ እንግዲህ ታላችሁ ለልዩ ዋስትናና ዋጋ የሚከፍለው እናት እና አባትም እንዲያለ አንጻር ማለት ነው። ማን እንደናት ደሞ ማለት ነው። እና እናቲቱ በቃ በቃ በመሟ ላይ ደሞ ሀሳብ ላይ ማለት ነው እያጨማደቷት በቃ በበሽታዋ ላይ መስታገ ማስታገሱን አልሰጧትም ልጆቿ ማለት ነው። ሲጀመር ሴት የወለዲ በጣም ከባድ ነው። ብዙም ሴት የወለደ ቢኖርም ደግሞ አንዳንዱ ልብ ያለው አለ፣ አንዳንዱ ልብ የሌለው አለ። ምክንያቱም አንድ ሴት ልጅ ወንድን አፍቅር ያለው ብላ እግሯን አንስታ ትታሄድ በቃ መልሰሽ ቤት እንዲያገቢ ብሎ ወላጅ ማለት አለበት። ምን ወላጅ ጥሩ ቢሆን፣ ምን ወላጅ ለልጁ ባይጨክንም፣ እነሱ ጨክነው የማያውቁት የማይጠቅማቸው ወንድ ወይም የማያፈቅራቸው ወይም ክብር የማይሰጣቸው ወይም ምንም ተራ የጥፍሩ ቆሻሽ አርጎ እንደሚያቸው ሁሉ እዛ ዘንድ የሚሄዱ ሴቶችን ማለት ነው። በተለይ ሴት አፍቅሬዋለሁ እያለች ችግሯን አንስታ ለወንድ ዘንድ ትሄድች፣ እናት እና አባ ምንድን ነው መመሪያ መስጠት ያለበት እንቺም ትተሽን ስለሐርሽ እኛም ልጅነትሽን ከርተንሻል ማለት ነው የሚጠበቅበት። ወላሂ በአሁን ጊዜ በቃ ይሄ ነው፣ ሴቱ አርፍማ ያየውን ሁሉ ሁሉ ልቅ ስለሆነ ሁሉ የኔ ይሁን ነው የሚለው ሴቱ ወንድ ችግር የለውም። ወንድ ወንድ ነው። አይት የያትን የፈለጋትን አስለምኖም ሆነ ጠልፎ ማንጣት ይችላል። የወንድ ልጅ ባህሪ ይሄ ነው ተስጦ ማለት ነው። ሴግላ አፍቅሬዋለሁ ወድጀዋለሁ ብላ ጓዟን ጠቅላላ ተቤተሰብ ቤት ወንድ ቤት ላ መሄድ የለባትም። ያ ባልየው ነው ጥፋተኛ የወደደችው ያ ቤተሰብ ነው ጥፋተኛ የወደደችው። አላቀልሽም፣ ቀጥታ በወግ በሽ በሽማግሌ አስለምነሽ ነው ማግባት የሚጠበቀው። ወዲህ ያለሁ ብለሽ እኔ ዘንድ መንጣት አይጠበቅብሽም ብሎ ቢቆጣት ትደነግጥ ነበር። እንደገና እናትና አባት እንዲህርሽ፣ በዛው ቅሪ እናትና አባት አለ ብለሽ እንዲያመጪ ብሏት፣ ማናቸውም ሴት መቀጫጫና መማሪያ ይሆን ነበር። አንዱ ቢያጠፋ፣ አይት ባጠፋ ዲያዋ ተመታ በቃ፣ ሁሉም እያየ ፍቅር ነው። ለፍቅር ውስጥና መክፈል አለብን ለፍቅር እንደዝብ ዋስትና አልተከፈለለን። ምንድን ነው? ፍቅር ነው እያለ ሁሉም ጓዙን እያነሳ እናትና አባቱ ነው የበላበትን ወጭት እየሰበሩ ይሄዳሉ። ማንም ብሽቅጦ እንዲዘንድ ማለት ነው። ወንዶቹ ደግሞ ልከት የላቸው አህያና ወንድ አህያና ሴት ጠግብ አንድ ነው የበላበትን ወጭት አዙሮ በእግሩ ነው የሚሰብረው ማለት ነው። ወንድም እንደዛው ነው። እንኳን አይደለም ወዴሽ ቤተሰቦችሽን ጥለሽ ሄደሽ አይደለም ወዶሽ ተንበርክኮ ለምኖሽ እንባው አልቆድ እያለቀሰ እንኳን ቢለምንሽ ማለት ነው። የሆነ ሰዓት ደሞ አንቺ ልሻል ታንቺ ሞልተው እያባበሉኝ እንቢ ቢዬ ነው ደሞ አንቺ ሴት ነሽ ተሰጋት ምድብልሽ ነው የምልሽ። ሴቶች ራሳቸውን አታጥቅፉ ወንዶችም ሆግ በማረጋግቡ ያው አሁን ሰርጉም አልታወቀ ቤተሰብ ማልገባበት ልይና ልይም ቤተሰብ ተለማምነው አይደለም ያገቡትም ቤተሰብ ማልገባበት ልያቦካው ለራሳ አይበቃም። አሁን ታረገዘች በኋላ ጠብ መጣ። አሁን ምንድ ነው እንግዲህ ችግሩ፣ እናትና አባት ነው ሀሳብና ጠቡን የሚጋፈጡት። በቃ ኪድ ባለፈው እንደዚህ ያን ሁሉ ቃየማ ቃየማ ፈሉ የአብርሽ አባት መጥቶ አሳረቀ። ሸይጣኑን አበረዴ አሰን ቤተሰብ ያልገባበት በኒካ በየሃይማኖታችን በኒካ ወይም በቸክ ወይም በምህር ያላገባ ሰው ሁሌ ሸይጣን እንደገባበት ነው፣ በፍቅሩም ሆነ በትዳሩ። ለምን ፈጣሪ ወይም አላህ ሱብሃነሁ ወተዓላ አይበርክለትም ያንን ትዳር ማለት ነው። በቃ ኪዲያ ለዛሬ የነበረን ቆይታ ይሄን ይመስል ነበር። ወዳችሁና ፈቅዳችሁ ጊዜያችሁን ሰውታችሁ ማርያም ቀማሙ አብላችሁ ትታበረታችሁ ትታጠነክሩኝ እኔም አዲስ አዲስ ወሬ አዲስ አዲስ ትኩስ ውሃ ያልነካው። ነጭ ነጯን ነጭ ነጯን ቀጭ ቀጭ እያረኩ አመጣላችኋለሁ። እናንተ መቼም ነጭ ነጯን የሚናገር ሰው አትወዱም ማለት ነው። አዎ እኔ እንደዚህ አይነት ለልይ ልይ ለልይ የሚያፍርበት ታሪክ አላኖርም። ለልዮቼ ለልይ ልዮቼ ማለት ነው ጥሪት ቅርስ ለማኖር ነው እቅዴ እንንተና እንዴ እንንተና እንደንትና የአልጋ መንጋፈፍ የድንግል የቂጥ የምን ማውራት እኔ አልፈልግም ለምን ነገጧት ልጆች የሌ ልጆች አይውታልና ቀጥና ለጥ ብዬ ሰው ስህተት አለበት የሰው ስህተትን ቀጥ ብለው እንዲታረሙ አመለካከት አስተያየት መስጠት በራሴ ኮንፊደንስ መጓዝ ነው እንጂ የባሌን ገበና የሚስቴን ገበና ሚዲዬ ላይ እያወጣሁ አለምህን አሳየሁህ አለም አሳየሽኝ ይሄ ታይቀር እያወሩ ነገ ልጆቼ የልጅ ልጆቼ እንዲያዩት ቪዲዮውን አልፈልግም። የሰው እናትና አባት ለልዩ ቅርስ አኑሮ ነው እንጂ የሚሄደው ባለየና ነውር ነገር አኑሮ ስለማይሄድ ባህላችን፣ ኢትዮጵያውያን ማንም ያውቀዋል ማለት ነው። ይሄን እና ለዛሬ የነበረን ቪዲዮ ይሄን ይመስላል። ወዳችሁ እና ፈቅዳችሁ ግዜያችሁን ሰውታችሁ ላይክ፣ ሼር፣ ሰብስክራይብ የምታደርጉን እጅግ አድርጌ እወዳችኋለሁ። አብሽሩ፣ ጠንክሩ፣ ደህና ዋሉልኝ። ባይ ባይ።